እንደ ወደ ቲክቶክ ዓለም የገባችሁበትን አጋጣሚ ታስታውሳላችሁ። አዶናይንም ዩቲናስንም እንዳትመርጧቸው። አዶናይ ይህንን ቪዲዮ መታ ሪፖስት አድርጉ። ለህይወቴ ስግድ፣ ለበረከቴ ስግድ፣ ለገንዘቤ ስግድ የክሪኤቲቭ አዋርድ ነው። ለሲኒማቲክ ስራዋ ነው የሚገባት። አዶናይ የሰዎችን ህይወት ቀይሯል። መኪናው ሳይሆን ሐውልት ነው የሚገባው። ንግስቲቱ አንድ ናት፣ ዩቲናስ። የህዝብ ልጅ አዶናይ፣ ከጎንህ ነን። ጥበብ ወይስ ተጽዕኖ? ልምድ ወይስ ለውጥ? የአመቱን ታላቅ ሽልማት ማን ይወስደዋል? የማህበራዊ ሚዲያው አለም ለሁለት ተከፍሏል። እናንተ ከማን ጎን ናችሁ? ይሆናላችሁ እንደዚህ ነው የምትመለከቷት ቲክቶክ ስትሰራ ማለት ነው። ለአመታት የነገሰችው ንግስት ወይስ በአጭር ጊዜ ልብ ውስጥ የገባው የህዝብ ልጅ? ልምድና ተከታይነት ያሸንፋል ወይስ የአጭር ጊዜ ተጽዕኖና የይዘት ጥራት? የማህበራዊ ሚዲያ ፍጥጫው፣ የመጨረሻው ጦርነት። መኪናውን ማን የሚወስደው ይመስላችኋል? ስሜታዊ መሆን የለም። እኔ ነኝ የማወራው። ለማንኛውም እዚህ ጋር ተሰብስበን የመጣ ነው የዩቲ ነገር ስለሚመለከተን። አንድ መኪና፣ ሁለት ተወዳዳሪዎችና በሁለት የተከፈለ የሶሻል ሚዲያ ሰራዊት። እንግዲህ በመጀመሪያ ቲክቶክ ክሪኤቲቭ አዋርድ ምንድን ነው ብለን እንጀምር። ይህ የሽልማት ፎረም በኢትዮጵያ ውስጥ ያሉ ተሰጥኦ ያላቸውና ጠንክረው የሚሰሩ የቲክቶክ ይዘት ፈጣሪዎችን እውቅና ለመስጠትና ለማበረታታት የሚዘጋጅ መድረክ ነው። ዘንድሮ ለሶስተኛ ጊዜ ሲዘጋጅ፣ ነገሩን እጅግ በጣም አጓጊ ያደረገው ደግሞ ሽልማቱ ነው። ለዓመቱ ምርጥ ቲክቶከር የተዘጋጀው ዘመናዊ መኪና ውድድሩን ከመቼውም ጊዜ በላይ እንዲጦፍ አድርጎታል። አሸናፊ የሚለየው በኦንላይን በሚሰበሰብ የህዝብ ድምፅና በዳኞች ውሳኔ ተደምሮ መሆኑን መዘንጋት የለብንም። እናም ትልቁ ክርክር ያለው እዚያ ነው። ጸዳ ስትሉ ማለት ነው ቅጥል ራሳችሁን ውድድ ስታደርጉ ማለት ነው ቅጥል ሰላም ውድ የፈታ ዊክሊ ቤተሰቦች፣ እንኳን ወደ መነጋገሪያው አጀንዳ በሰላም መጣችሁ። የዘንድሮ የኢትዮጵያ ቲክቶክ ክሬቲቭ አዋርድ አንድ ግዙፍና አንገብጋቢ ጥያቄ ይዞ መጥቷል። የዓመቱ ምርጥ ቲክቶከር ተብሎ የሚሸለመውን አዲስ መኪና ቁልፍ ማን ይቀበላል? ይህ መድረክ ለሶስተኛ ጊዜ ሲካሄድ ላለፉት ሁለት ዓመታት በርካታ ወጣት የይዘት ፈጣሪዎችን በማበረታታት ትልቅ ስራ ሰርቷል። ዘንድሮ ግን ከወትሮ ለየት ባለ መልኩ ውድድሩን ወደ ሌላ ደረጃ ያሸጋገረውና የሀገራችንን የቲክቶክ ተጠቃሚዎች በሁለት ካምፕ የከፈለው ሽልማት ነው። ይህ መኪና ቲክቶክ ከቀላል መዝናኛነት አልፎ ለብዙ ወጣቶች ትልቅ የገቢና የእውቅና ምንጭ መሆኑን ያረጋገጠበት ታላቅ ክስተት ሆኗል። በዚህ ፊልም መሃል ደግሞ ሁለት ግዙፍ ስሞች ግንባር ቀደም ሆነው የውድድሩን ትኩሳት አጡፈውታል። በአንድ በኩል ለዓመታት በመድረኩ ላይ የነገሰችው በሚሊዮኖች የምትከተለው የቲክቶክ ንግስት ተብላ የምትጠራው ዩቲናስ፣ የደጋፊዎቿ ዋነኛ መከራከሪያ ይገባታል የሚል ነው ለአመታት ሰዓት ሰለች ሰርታለች፣ ከፍተኛ የተከታይ ቁጥር አላት፣ ቲክቶክ ላይ ትልቅ ተጽዕኖ ፈጥራለች በማለት ለንግስታቸው ይሟገታሉ። ለእነሱ የሽልማት ለአመታት ለደከመችበት ልፋቷ የሚገባ እውቅና ነው። በሌላ በኩል ደግሞ እንደ ማዕበል መጥቶ በአጭር ጊዜ ውስጥ በሚሊዮኖች ልብ ውስጥ የገባው በየትኛውም ቪዲዮዎቹ ተመልካችን ፈገግ የሚያሰኘው የህዝብ ልጅ የሚሉት አዶናይ። የእሱ ደጋፊዎች ደግሞ ይዘትና ፈጠራ ይፈርዳል ይላሉ። በአዲስ ሀሳብ በየትኛውም የህብረተሰብ ክፍል ተቀባይነት ባላቸው ስራዎቹና በሚያሳየው የይዘት ጥራት አዶናይ ሊሸለም ይገባል የሚለው የእነሱ ጠንካራ መከራከሪያ ነው። እናም ፍጥጫው እዚህ ላይ ነው። ልምድና ተከታይነት ወይስ አዲስ ፈጠራና የይዘት ጥራት? ዛሬ የሁለቱንም ጥንካሬ፣ ከጀርባችሁ የተሰለፈውን የደጋፊ ኃይልና ይህ ውድድር ለምን ከቀላል የሽልማት ስነ ስርዓት በላይ እንደሆነ በጥልቀት እንመረምራለን። እስከመጨረሻው አብራችሁን ቆዩ። ምክንያቱም ይሄ እናንተም የምትፈርዱበትና የምትሳተፉበት ውይይት ነው። እስቲ ከመጀመሪያ ስለ ንግስቲቱ እናንሳ። ዩቲ ናስ ዩቲ ከአምስት ዓመታት በላይ በቲክቶክ ላይ የቆየች ለብዙ ሴቶች መድረኩን እንዲደፍሩ በር የከፈተች ፓይነር ናት። በኢትዮጵያ ለመጀመሪያ ጊዜ አንድ ሚሊዮን ተከታዮችን በማስመዝገብ ታሪክ የሰራችውም እሷ ራሷ ነበረች። ደጋፊዎቿ ለምን ዩቲናስ ስትሏቸው የሚሰጧቸው መልስ ግልጥ እና ጠንካራ ነው። በጣም ታታሪ ነች። በየቀኑ ቪዲዮ በመልቀቅ ከተከታዮቿ ጋር ጠንካራ ግንኙነት አላት። በቲክቶክ ላይ ያላት የተከታይ ብዛት ለራሱ ትልቅ ማሳያ ነው በማለት ይከራከራሉ። በዚህ ዓመት ብቻ 97 ቪዲዮዎችን የለቀቀ ሲሆን ከነዚህ ውስጥ አምስቱ ኔትፍሊክስን የሚያስንቁ በአስገራሚ የሜካፕና የትወና ብቃት የታጀቡ አጫጭር ፊልሞች እንደነበሩ ያስታውሳችኋል። ዩቲናስ ከቲክቶክ ባለፈ ለበሩህሩህ መሆኗንም ማሳይታለች። የቆሼው ላይፍ ከሚባለው ልጅ ጋር እዛው ሰፈር ድረስ በመሄድ ሳትጠየፍ አብራቸው በፍቅር በልታ ድምፅ በመሆን ያሳየችው ሰብዓዊነት የብዙዎችን ልብ ነክቷል። ዛሬ ላይ ከ2.3 ሚሊዮን በላይ ተከታዮች ጋር አሁንም በዙፋኗ ላይ እንደተቀመጠች ነው። አሁን ደግሞ መድረኩን ባጭር ጊዜ ውስጥ የተቆጣጠረውን የህዝብ ልጅ እንመልከት። አዶናይ አዶናይ የፈነዳው ልክ እንደ ቦምብ ነው። በመድረኩ ላይ አዲስ ባይሆንም በአጭር ጊዜ ውስጥ ከየት መጣ ሳይባል ትልቅ ተጽዕኖ በመፍጠር ከ2.6 ሚሊዮን በላይ ተከታዮችን አፍርቷል። የእሱ ትልቁ ጥንካሬና መታወቂያው ግልጽነቱና ታሪኩ ነው። በጣም ወፍራም አይናፋርና ብዙ ወጣቶች የሚፈተኑበት የሴጋ ሱስ ውስጥ እንደነበር ከዚያም እንዴት እንደተለወጠ እያንዳንዱን እርምጃ ሳያፈር በማህበራዊ ሚዲያ ላይ በማሳየቱ ለብዙዎች የመነሳሳት ምንጭ ሆኗል። በስራ ብዛትም የሚስተካከል የለም። በዚህ አመት ብቻ ከአንድ ሺ ዘጠኝ መቶ ሃምሳ በላይ ቪዲዮዎችን ለቋል። ይህ ማለት በቀን በአማካይ ከአምስት በላይ ቪዲዮዎችን ይለቃል ማለት ነው። ተጠኖም በራሱ አላቆመም። ከገጠር ወደ ከተማ ለመስራት የመጡ ልጆችን ከምንም አንስቶ በቲክቶክ ላይ ታዋቂ እንዲሆኑና ሕይወታቸው እንዲለወጥ ረድቷል። በቅርቡ ደግሞ ብዙዎች የሚወዷቸውን ሚላትና ማርቆስን አዲስ አበባ ሲመጡ ተንከባክቦ ልብስ ገዝቶላቸው አስደስቷቸዋል። ከዚህም በላይ በዝዋይ ቆሎ ስትሸጥ በድንገት ተቀርጣ የተረሳችውን ድምፃዊት ልጅ በድጋሚ በማፈላለግ የሙዚቃ ህልሞን እንድታሳካ የበኩሉን እያደረገ ነው። ባህልን በማስተዋወቅና ዘረኝነትን በመዋጋትም ወላይታ፣ ትግራይና ኦሮሚያ ድረስ በመሄድ ትልቅ ስራ ሰርቷል።

እውነተኛው ውዝግብ የሚጀምረው እዚህ ላይ ነው። የሁለቱንም ጥንካሬ አይተናል። አሁን ደግሞ የደጋፊዎችን ሰጣ ገባ ንስማ። ሶሻል ሚዲያው በተለይ ቲክቶክ እና ቴሌግራም በዩቲናስ ነው የሚገባት፣ እና በፍጹም ለአዶናይ ነው በሚሉ ደጋፊዎች ጦፏል። በቅርቡ በአንድ መድረክ ላይ ሁለቱ ሲገናኙ ዩቲናስ በኩራት ሰላም እንዳለችው አንዳንድ ወገኖች ሲናገሩ፣ አዶናይ በበኩሉ በክብር ነው ሰላም ያለችን ሲል ምላሽ ሰጥቷል። ይህች ትንሽ ክስተት እንኳን የደጋፊዎችን ስሜት ምን ያህል እንዳጋላ አሳይታለች። ክርክሩ ሁለት መልክ ይዟል። የዩቲናስ ደጋፊዎች እንዲህ ይላሉ። የውድድሩ ስም ክሬቲቭ አዋርድ ነው፣ ስለዚህ ሽልማቱ የሚገባው ለፈጠራ ብቃቷ፣ ለትወና ችሎታዋና ለመድረኩ ላበረከተችው አስተዋጽኦ ለዩቲናስ ነው። የበጎ አድራጎት ወይም ሞቲቬሽን አዋርድ ቢሆን ኖሮ ለአዶና ይገባው ነበር። የአዶናይ ደጋፊዎች በበኩላቸው እንዲህ ይመልሳሉ። ዩቲ የሰራችው ለራሷ ነው፣ አዶናይ ግን የሰራው ለእኛ ነው። ሰዎችን ሞቲቬት አድርጓል፣ ህይወት ለውጧል፣ ባህል አስተዋውቋል። ከግለሰብ አልፎ ለማህበረሰብ እየሰራ ሰው ነው መሸለም ያለበት። በጣም የሚያስገርመው ደግሞ አብዛኛው የቲክቶክ ይዘት ፈጣሪዎች ከዩቲናስ ጎን የቆሙ ሲመስል፣ አብዛኛው የህዝብ አስተያየት ፐብሊክ ኦፒኒየን ደግሞ ወደ አዶናይ እያደላ ይመስላል። ታዲያ የፈታ ዊክሊ እይታ ምንድን ነው? እውነታው ሁለቱም ክሬተሮች ለዚህ መድረክ የራሳቸውን አሻራ ያሳረፉ ተሰጥኦ ያላቸውና ለደረሱበት ቦታ ጠንክረው የሰሩ መሆናቸው ነው። ዩቲናስ ተደራሽነት፣ ልምድና የፈጠራ ተሰጥኦ ሲደነቅ፣ የአዶናይ የማህበረሰብ ተጽዕኖ፣ የመነሳሳት ምንጭነትና ልዩ አቀራረብ ሊካድ አይችልም። የመጨረሻው ውሳኔ ግን የህዝቡ ድምጽና የዳኞቹ ቅንጅት የሚፈጥረው ውጤት ነው። የመኪናው ቁልፍ በማን እጅ ይገባል? የሽልማቱ ቀን እስኪደርስ ድረስ ሁላችንም በጉጉት ከመጠበቆች ሌላ አማራጭ የለንም። እናንተስ ከማን ጎን ናችሁ? የአመቱን ምርጥ ቲክቶከር መኪና ማን መውሰድ አለበት ብላችሁ ታምናላችሁ? ለተከታይነቷና ለፈጠራ ብቃቷ ዩቲናስ ወይስ ለማህበረሰብ ተጽዕኖና ለመነሳሳት ምንጭነቱ አዶናይ? ከነ ምክንያታችሁ ከታች ባለው ኮሜንት ላይ ያስቀምጡልን። ሰከን ያለ ውይይት እናድርግበት። ለዛሬ ያዘጋጀነው ይህን ይመስል ነበር። ቪዲዮን ላይክ፣ ሼር ማድረጋችሁ ይጠቅመናል። ቻናላችንን ሳብስክራይብ በማድረግ የፈታ ዊክሊ ምርጥ ቤተሰብ ይሆኑ። እናመሰግናለን።